የአማራ ህዝብ ሰላማዊ ትግል አድርጎ ስልጣን ላይ ሊቆይ የሚችል መንግስት አይኖርም። የአብይ ስልጣን በትክክል በስፍረ ዘመን ይለካ ቢባል በጦርነቶች ነው የሚከፋፈለው። ኢትዮጵያን እንደ አገር መከላከያን እንደ አገር ተጠያቂ ለማድረግ የተዘጋጀ መድረክ ነው። ዳቦ መኖር አለመኖሩን ምን ህዝብ አይነግለጥ እናየው ትለዋለን። የአማራ ህዝብ ሰላማዊ ትግል ቢያደርግ ሶስት ቀን በስልጣን አይቆየም። ከብዙ አምባገነን ነው አብይን የምትሰራው እንጂ በአንድ አምባገነን ልትወክሏች። ጠቅላይ ሚኒስትሩ ከህዝብ አቅም በታች እንጂ በላይ አይደል። አንዳንዶቹ እንኳንም እስር ቤት ገቡ ምላቸው ሰዎች፣ ለጊዜው ቴምፖራሪ እንኳንም ገቡ ምላቸው ሰዎች አሉ። የታቀደ የተጠነሰሰ ነገር ስለነበረ ለህዝቡ ፍላጎት ሳይገዛ ህዝቡ እግር ስር ሳይንበረከክ ሳይደፋ በስልጣን ላይ ሊቆይ የሚችል መንግስት አይኖርም። የአማራ ህዝብ ሰላማዊ ትግል አድርጎ ህዝብ ውስጡ ራሱ ሰላም እንዳይኖር ኢንተረንድ ኢንትራሶሳይቲ ሰላም እንዲጠፋ የሰራ ኢንቨስት ያረገ የተንቀሳቀሰ ግለሰብ አማራ ህዝብ ከጎንህ ቆሞ የአማራን ህዝብ አስተባብረህ ቢሆን ኖሮማ አይደለም ጠቅላይ ሚኒስትር አብይ አህመድ ነገርኩ፣ ግዙፍ ተራራ ፊት አይቆም። የአማራ ህዝብ ሰላማዊ ትግል አድርጎ ስልጣን ላይ ሊቆይ የሚችል መንግስት አይኖርም። የአማራ ህዝብ ሰላማዊ ትግል አድርጎ መንግስት ጩኸት ብሎ እንትን አለበት ምናም? በፍጹም የአማራ ህዝብ ሰላማዊ ትግል ቢያደርግ ሶስት ቀን በስልጣን አይቆየም፣ ሶስት ቀን። እንዴት ነው ህዝቡን የምታዩት? ሰልፍ መውጣት እኮ ሰላማዊ ትግል እኮ አይደለም። ትግል እኮ ተከታታይነት እኮ አለው። አጋጣሚ ጠብቀህ የምታደርገው ሰልፍ መውጣት እሱ ትግል አይደለም። ጥያቄን አቅርብ ነው። እንዴት ነው? የአማራስ ህዝብ ሰላማዊ ትግል አድርጎ አገዛዙ መቀጠል የቻለው? በምን ተአምር ይሄ የህዝቡን አቅም መናቅ ነው። ይሄ ንግግር እውነቱን ስነግራችሁ ህዝብ ሰላማዊ ትግል አድርጎ ለዚሁም ደግሞ በዚህን ያህል ስፋት ያለው ህዝብ በሁሉም የኢትዮጵያ አካባቢ ላይ የሚኖር ህዝብ ያ ብቻ አይደለም፣ ጥሩ ወዳጆች ሁሉ በየአካባቢው ያፈራ ህዝብ ለኢትዮጵያ አንድነት ከመጊም ከመጀመሪያው ጀምሮ ዋጋ ሲከፍል የነበረ ህዝብ ተደርጎ የሚቆጠር ማህበረሰብ ህዝብ ሰላማዊ ትግል አድርጎ አገዛዝ ወይም መንግስት ስልጣን ላይ ቆየ እንዴት ነው ተአምር ነው ይሄ ተአምር ነው ይሄማ መንግስትን በጣም አግዝፎ የመሳል ጉዳይ ነው የአማራ ህዝብ ሰልፍ ነው ወጥቶ ያውቀው ጥያቄውን ጠይቆ ያቃል እንጂ ትግል ሰላማዊ ትግል አርጎ ቢሆን የሚተርፍ መንግስት አይኖርም ነበር። ዛሬ ስለ ጠቅላይ ሚኒስትር አብይ አህመድም ሆነ ስለሳቸው አስተዳደር አናወራም ነበር። ወዳጅ ህዝቡን አስተባብሮ ሰላማዊ ትግል ተደርጎ ቢሆን ይሄ የእነሱን መሳሪያ ለማንሳት ያላቸውን ፍጥነት እና ጉጉት እና ፍላጎት ጀስቲፋይ ለማድረግ ሲሉ የሚያቀርቡት ምክንያት ነው እንጂ የአማራ ህዝብ ሰላማዊ ትግል አድርጎ በስልጣን ላይ ሊቆይ የሚችል መንግስት አይኖር ጥያቄውን፣ በአግባቡ ሳይመለስ ማለት ነው፣ ለህዝቡ ፍላጎት ሳይገዛ ህዝቡ እግር ስር ሳይንበረከክ ሳይደፋ በስልጣን ላይ ሊቆይ የሚችል መንግስት አይኖርም፣ የአማራ ህዝብ ሰላማዊ ትግል አድርጎ። ስለዚህ እንዲህ አይነት ምክንያት መቅረብ የለበትም። ይሄ ህዝቡን መናቅ፣ የህዝቡን አቅም አሳንሶ ማየት አብይ አብይ አብይ በዘመነ አእምሮ ውስጥ በጣም የገዘፈ ሰው መሆኑ ያየት። ለዛ ነው የአማራ ህዝብ ሰላማዊ ትግል አድርጎ አብይ በስልጣን ላይ መቀጠል ይቻሉ። እንደዚህ ማሰብ የቻለው ዘመነ አብይ የሚለው ሰው በጣም ገዝፎ ስላለ ውስጥ። ጠቅላይ ሚኒስትሩ ከህዝብ አቅም በታች እንጂ በላይ አይደለም። ህዝብ ታግሏቸው ስልጣን ላይ ሊቀጥሉ አይችሉ። በፍጹም አሁንም የአማራ ህዝብ እንዳለ እየታገለ ነው የሚባል ነገር አለ ውሸት ውሸት የአማራ ህዝብ እየታገላቸው እንዴት በስልጣን ላይ ቆዩ እናንተ እንዴት ነው የአማራን ህዝብ የምታዩት ተራራ አይቆምም እንኳን የጠቅላይ ሚኒስትር አብይ አህመድ አስተዳደር ደካማ የምንለው ተራራ ፊቱ አይቆምም፣ ህዝቡ ቢታገለው። ይህ እንዴት እንደሆነ አላቅም። አንዳንድ ጊዜ የሚወራው ወር ዘመን አንተና ጓደኞቼ ናቸው እየታገላችሁ ያላችሁት። ለዛም ነው ያልተሳካላችሁ እስካሁን ውጤት ያላመጣችሁት። የአማራ ህዝብ ከጎንህ ቆሞ የአማራን ህዝብ አስተባብረህ ቢሆን ኖሮም አይደለም ጠቅላይ ሚኒስትር አብይ አህመድ ነገርኩህ፣ ግዙፍ ተራራ ፊት አይቆም። እሱ ሰላማዊ ትግል ተደርጎ አያውቅም። ህዝቡን በዛ ደረጃ አስተባብሮ እንዲታገል አድርጎት እሚያውቅ ግለሰብም ሆነ የፖለቲካ ስብስብ ኖሮ አያውቅም። ለአብይ አህመድ ጦርነት ግብ ነው እንጂ ሚንስ ብቻ አይደለም፣ ግብም ጭምር ነው። ጦርነት አብይ ሰርቫይቭ የሚያደርግበት መንገድ ነው። ብቸኛ አብይ ሰርቫይቭ አረግበታለሁ ብሎ የሚያምንበት መንገድ ነው። ይህን ደግሞ ዲፋይን የሚያረገው ያለፉትን ሰባት ዓመታት ያረገው ምንድነው? ስልጣን ላይ ከወጣበት ከመጀመሪያ ጀምሮ የአብይ ስልጣን በትክክል በስፍረ ዘመን ይለካ ቢባል በጦርነቶች ነው የሚከፋፈለው። የሶማሌ ክልል ጦርነት፣ የኦሮሚያ ክልል ጦርነት፣ የትግራይ ክልል ጦርነት፣ የአማራ ክልል ጦርነት እያልክ ነው የምትከፍለው ለዛ ከፊሉን አንድ አመት ከፊሉን የሆኑ ወራት ከፊሉን ሁለት አመት ከፊሉን አራት አመት ከፊሉን ስድስት አመት ተሰጥሯል። አሁን ለምን ያሆነ አሚን የሆነ እኮ አምባገነን ከሆኑ የፖለቲካ ኃይሎች ጋር አላይን ያደርግና ከሆኑ የፖለቲካ ኃይሎች ጋር ይጋጫል። ካራክተር ታበጅለታለ ከነገሌ ጋር የተዋጋው በዚህ በዚህ በዚህ ምክንያት ነው። ይሄ ነው አሰባሰብ አሁን እኮ አክሮስ ደ ቦርድ አክሮስ ደ ቦርድ መግደልን፣ ማስራብን፣ መጨፍጨፍን ፖሊሲው ያደረገ ጦረኝነት ስልጣን ለማጽኛ ብቻ የሚጠቀምበት ሚንስ ሳይሆን ግቡ የሆነ ግለሰብና ክሮኒዝ ስልጣን ላይ ይዟዋል። እሱን ታሳቢ ማድረግ ያስፈልጋል። ሶስተኛ፣ አሁንም ሌላ አብይ አህመድን በተመለከተ የሚዘነጋ የሚመስለኝ ፋክት በኢትዮጵያ ታሪክ በኢትዮጵያ ታሪክ በአብይ አህመድ ልክ ህዝብን እርስ በርስ የሚያጨፋጭፍ ንግግርና የሚያጨፋጭፍ ድርጊት የፈጸመ ሰው አለ ብዬ አላምንም። ነኝ ማለት በኢትዮጵያ መሪዎች ዝርዝር ውስጥ ብትመለከት፣ ለምሳሌ የኢትዮጵያ የቀደሙ ነገስታት ከሆነ ህብረተሰብ ጋር በመተሳሰር ይከሰሳሉ። እነሱ ስላሉ አይደለም። የሆኑ የፖለቲካ ኃይሎች የሆነን ህብረተሰብ በተመለከተ ተናግረዋል ተብሎ ተናግረውም ጭምር ከሆነ ፓርቲኩላር ህብረተሰብ ጋር ተሳስረው ይጠቀሳሉ፣ ይከሰሳሉ። ግን ትግራይ ከአማራ ጋር መተባበር እንደሌለበት፣ አማራ ከአገው ጋር መተባበር እንደሌለበት፣ አገው ከትግራይ ጋር መተባበር እንደሌለበት፣ ክርስቲያን ከሙስሊም ጋር መተባበር እንደሌለበት፣ ኦሮሞ ከአማራ ጋር መተባበር እንደሌለበት፣ ወዘተ በአደባባይ ወጥቶ የተናገረ ሌላ የኢትዮጵያ መሪ ታውቃላችሁ? አብይ ግን ይህን አርጓል። አብይ ይህን አርጓል። ትግራይና አማራ መተባበር እንደሌለበት ክርስቲያንና ሙስሊም መተባበር እንደሌለበት፣ ኦሮሞና አማራ መተባበር እንደሌለበት በልዩ ልዩ መንገድ በአደባባይ ንግግሩ ዶመንስትሬት አድርጓል፣ በድርጊት ደግሞ ተናግሯል። ማንም ህዝብ ከማንም ጋር የማይተሳሰርበት ሁኔታ ፈጥሯል። አሁን እኔ ህገ መንግስቱን በተመለከተ ከዚህ በፊት አስተያየት ስሰጥ፣ እንዴ ህገ መንግስቱ እኮ ሁሉም በአንድም በሌላ መንገድ የሁሉም ጨቋኝ እንዲሆን፣ ሁሉም ተጨቋኝ እንዲሆን የመጨረሻ ውጤቱ የሚል አስተያየት አነሳ ነበር። አይስታንድ ባይ ዛት። ይሄ ደግሞ ያደረገው ምንድን ነው? ይሄ ደግሞ ያደርገው ማንም ማንንም እንዳያምን ኢቭን ብሎክ እኮ ለምሳሌ ኖርዝ ቨርስስ ሳውዝ የሚሉአሉ፣ ኩሽና ሴም ምናምን የሚሉአሉ፣ ፕሮግረሲቭ ቨርስስ ሪአክሽነሪ ምናምን የሚሉአሉ፣ ሌፍት ቨርስስ ራይት ምናምን የሚሉአሉ ካታጎሪ አለ በፖለቲካ ውስጥ አለ። በኢትዮጵያ ፖለቲካ ውስጥ ደግሞ የበለጠ ፖላራይዝድ ነው። እዚህ ውስጥ ግን የምታየው ስቲል ኩሽም ማልክ፣ ሌፍት ማልክ፣ ደቡብም ማልክ፣ ሰሜንም ማልክ፣ ከአንድ በላይ ነው ህብረቱ። አብይ ማንም ህዝብ ከማንም ጋር እንዳይገናኝ ብቻ አይደለም ህዝብ ውስጡ ራሱ ሰላም እንዳይኖር ኢንተረንድ ኢንትራሶሳይቲ ሰላም እንዲጠፋ የሰራ ኢንቨስቲ ያደረገ የተንቀሳቀሰ ግለሰብ ነው። ስብሰባው አላማ ምናምን ነበረው? በደንብ አላማ አለው። አላማ አለው። በዚህ ላይ እኔ እንትን የለኝም፣ ክፍተት የለኝም። አላማው ሻቢያና ህወት ከፋኖ ጋር ሆነው ጦርነት ይከፍታሉ። ምናልባት ሻቢያ በህወትና ፋኖን ተጠቅሞ በዛም ኦላም ከተቻለ ሺ ካላቸው ኦላንም ተጠቅመው ጦርነት ይከፍታሉ። ጦርነት ሲከፍቱ ግን ጦርነቱ ኢትዮጵያ ጀመረች የሚል ትርጉም ለማሰጠት ነው። ሌላ ምንም ሌላ ነገር የለውም። እኔ በእርግጠኝነት ነው ይሄን የምናገረው። ሶ ኢትዮጵያን እንደ አገር፣ መከላከያን እንደ አገር ተጠያቂ ለማድረግ የተዘጋጀ መድረክ ነው። እዚህ ላይ ልዩነት የለም በማንም አንዳንድ የቀረቡ ሰዎች ለቁ ይችላሉ። እንዳልከው ከሀገር ቤት የቀረቡት ሰው መከላከያኛ ነው። ምና ምንየሚሉ መከላከያን በመመታቱ ነው ጦርነት አንድ ሚሊዮን ያለቀው ምናምን የሚሉ ላያውቁ ይችላሉ። ስብሀትም ዴሊብሬትሊ እየተጋበዘ የታወቀ ግን ብንገልጸው አደጋ ስለሆነ ተብሎ የተባለ ነው። ምክንያቱም እኔ አንድ ቀን ሲቀረው ማስታወቂያ ኢትዮ ፎረም ላይ የስብሀት ፎቶ ነበር፣ ሰዎች እንዲያየው ነበረ። ድንገት የመጣ አይደለም፣ ቀረፃ ተካሄደው የተላከ ነው። የስብሀት ላይቭ የተላለፈ አይደለም ኦኬ። ኦልሬዲ ስብሃት እንደሚኖር ግልጽ ነበር። ማጠቃለያም መደምደሚያም እንደሚሆን ግልጽ ነበር። ግን ስብሃት አለ ቢባል የሚያፈገፍጉ የተወሰኑ አካላቶች ሊኖሩ ይችላሉ። ስለዚህ አልተነገረም። እሱ ሶ ፖይንቱ ግልጽ እና ግልጽ አላማው በቀጣይ የሚመጣ ጦርነት ላይ የኢትዮጵያ መንግስት ስፔሲፊካሊ ጠቅላይ ሚኒስትሩ ጦር ጠማቂዎቹ እነሱ ናቸው የሚል መልእክት ለማስተላለፍ ይሄ አንዱ ትልቁ ትልቁ ሜሴጅ ነው። ሁለተኛ ጥሩ ነገር አንስተሃል። ምንድረው? በቀጣይ የሚሆነው የሚል አይቲ አንዳንዶቹ በሰላማዊ ትግል ቆርበናል የሚሉ ሰዎች ተገልብጠው ወለ ሁለገብ ትግል እየገቡ ነው። እኔ ግንቦት ሰባት ተወለደ ሪቦርን ኦፍ ግንቦት ሰባት ያልኩት ለዛ፣ ግንቦት ሰባት እየተወለደ ነው። እንዳልከው አገር ቤት ያሉ ፓርቲዎች በጣም መጠንቀቅ አለባቸው። መናጆ ከመሆን መጠንቀቅ አለባቸው ምክንያቱም ግንቦት ሰባት አንዱ ኢንስትሩመንት ሲያደርግ የነበረው ቅርብ ሰዎች አብረውህ አሉ፣ ጠይቃቸው። ሀገር ቤት ውስጥ ያለውን ፓርቲ እንዴት ሊጠቀም ሁለገብ ማለት እዛ አገር ቤትም ሰላማዊ ምናምን በሚል ብጥብጥ ሁከት ሊፈጥር የሚችል ሰው ማደራጀት፣ እዚህ ደግሞ በግልጽ መውጣት፣ የጦር መሳሪያ መክፈት፣ የሶስት ነገሮች ቅንጅት ነው። አላወቅንም ምናምን ሊባል አይችልም። የኢትዮጵያ የጸረ ሽብርተኝነት ህግ ከሽብርተኛ ሰው ጋር መነጋገር መወያየት አይፈቅድም። ይሄ በህወሓት ጊዜም የነበረ ነው። ፕሮፌሰር መረራ የታሰሩት ከፕሮፌሰር ብርሃኑ ጋር ተገኝተዋል ተብሎ ነው። አውሮፓ ልክ ነው፣ ልክ አይደለም። አሳሪዎቹም እነ ስብሃት ነው የነበሩት። ያ ህግ በጣም ፓራዶክሱን እኮ ነው የምታየው። ይመስገን ፓራዶክሱ ፕሮፌሰር መረራ የታሰሩት ከፕሮፌሰር ብርሃኑ ጋር ተሳስሮ ታይተዋል፣ ቁጭ ብለው ታይተዋል። ምን ተነጋገሩም አይደለም ባይዘወ የአውሮፓ ህብረት መድረክ ላይ ተገኝተዋል ነው አውሮፓ ህብረቱ አብረው መድረክ ላይ ስለተገኙ ብቻ ተነጋግረው አላልተነጋገሩም የሚታወቅ የለም። ይሄኛው ግን አገር ቤት ያለው ፓርቲ ከዘመነ ጋር ነው ያወራው፣ ከስብሀት ጋር ነው ያወራው፣ ከጃልማሮ ጋር ነው ያወራው፣ ከጃልማሮ ተወካይ ጋር ነው እያወራ። አብረው ነው እያቀናጁ ያሉት። እንቀናጅ ምና የሚለው ነገርም የመጣው ከዛ ነው። ስለዚህ ማን ነው መናጆ ሊሆን የተዘጋጀው? መናጆ ደግሞ የትግሉ ፓርት ነው። እኔ ዝርዝር ነገር አልገኝ በጣም ስትራይክ ያረገኝ ቀጣይ ግድያዎች ምናምኖች ይኖራል ያልኩ ስትራይክ አርገኛል። ያረከኝ መረጃ ስላለኝ አንዳንዶቹ እንኳንም እስር ቤት ገቡ የምላቸው ሰዎች ለጊዜው ቴምፖራ እንኳንም ገቡ የምላቸው ሰዎች አሉ። የታቀደ የተጠነሰሰ ነገር ስለነበረ የታቀደ የተጠነሰሰ ነገር ስለነበረ ማለት ነው። መተው ወይ አንዳንዶቹ እንደልባቸው ልባቸው የሚናገሩ አሉ። እንደልባቸው ከተናገሩ በኋላ ሻቢያ አለ ከጀርባ እርምጃ ይወስዳል። እርምጃ ከወሰደ በኋላ ይው ያኛው ለቅሶ ይመጣል። ይሄ ነው የታሰበው። አንዱ በግልጽ ማንሳት ስለሚያስፈልግ ማለት ነው። ስለዚህ አላማ አለው፣ ግልጽ አላማ አለው። ኢትዮጵያውያን አንተም አቅርበዋል። አይናችሁ ይከፈት፣ ልቦናችሁ ይብራ እና የተመዘገቡን እድገት ይው ይላቸዋል። እድገት እኮ ኢንቪዚብል አይደለም እኮ እድገት ማይታይ አይደለም። አይንህ በርቶ የው ልቦና ምናምን የምትለው ነገር መንፈሳዊ ነገር ነው። እንደዛ የምትለው አንድን ሰው ረቂቅ ነገር ለማስረዳት፣ የማይታይን ነገር ለማስረዳት በተለይ መንፈሳዊን ነገር የአይን ልቦና ይከፈት፣ አይኖችህን እግዚአብሔር ይግለጥልህ ምናምን ትለዋለህ። እድገት ዳቦ መኖር አለመኖሩን ምን ህዝብ አይን ግለጥ እናየው ትለዋለህ። ይለዋል አንድ ሰው ሐኪሙን አይንህ ይገለጥ እና እየው እድገቱን፣ ይሄን ሚራክል እየው ይለዋል። ደሞዙ ባለፈው ያነሳነው ነው፣ ከ450 ዶላር ዘጭ ብሎ መሬት ወርዶ 50 ዶላር ውስጥ ገብቶ፣ አይኖችህ ይብሩ፣ እንደው ልቦናህን ያብራልህ። ይሄው አንተ ሰውዬ፣ ይሄንም አታይ ከሆነ ወየልህ እኮ ነው እያለ ያለ አብይ። እና እድገት በተፈጥሮ የሚታይ ነው። ስንዴ ሲኖር ዳቦ ሜዳ ላይ እናየዋለን። አምሳ ቢሊዮን ችግኝ አለ ከተባለ አገሩ በሙሉ ግሪን ነው ማለት ነው። ጂዲፒ አድጓል ከተባለ በእድገት እንትን ውስጥ መቼም አንጓ አንጓ አለ እንግዲህ። አንጓ ሪዲስትሪቢሽን የሚባላለ ኢኮኖሚስቶች ያቁታል። ዲስትሪቢሽን ኦፍ ዌልዝ ይባላል እሱ። ሀብት ምንድነው ማዛወሪያ ጊዜ አለው። ወራት ወራት አሉት በታክስ ለሶሻል ዌልፌር በሳላሪ አጀስትመንት ሊሆን ይችላል። በሰርቪስ ዌርዝ ትራንስፈር ይደረጋል። እንደዚህ እየተደረገ ሁልጊዜ አይደለም የሚደረገው ወቅት እየተጠበቀ ነው። ልክ እንደ ሸንኮራ ገዳ አገዳ እንትን አለው አንጓ ነው። አንጓ እየተጠበቀ አብይ አህመድ ከመጣህ እድገበድ ገድሜት ለሰባት ዓመት አንድም ከአንዱ አንጓ ላይ ቆረስ አድርገህ አልጎረጎርክልኝ መቆም እድገት ማለት ስለዚህ እኔ በተለይ የሐኪሙ ጥያቄ ትልቅ የዚህ የኢኮኖሚው ጥያቄ በጣም ፍትሐዊ ጥያቄ ስለሆነ ይሄ ያነሱት እምቢተኝነት መቀጠል ላይ ያለበት። ግን ይሄ እምቢተኝነት ደግሞ እኛንም ስለሚጎዳ ህብረተሰቡን ስለሚጎዳ ህብረተሰቡም ደግሞ በመንግስት ላይ መነሳት አለበት። ያኔ ኤል የነበረው ምንድን ነው? እንዳትሳሳቱ እኔ አብይ ከኢዲአሚን ጋር ሙሉ በሙሉ ይመሳሰላል ሳይሆን አንዱን የአብይ ፓርት በኢዲያሚን ለመወከል ነው እየሞከርኩ ያለሁት። ሌላኛውን የአብይ ፓርት ደግሞ በሌላ አምባገነን ነው መወክለው። ስለዚህ እሱን አንደርስታንድ አርጉልኝ እል ነበር። ምክንያቱም ለጨፍጨፋው የሆነ አምባገነን፣ ለድንቁርናው የሆነ አምባገነን፣ ለኢንቶለረንሱ የሆነ አምባገነን፣ ለተከተለበት ስታይል፣ ለአባካኝነቱ የሆነ አምባገነን አምጥተ ከብዙ አምባገነን ነው አብይን የምትሰራው እንጂ በአንድ አምባገነን ልትወክለ አትችልም። አሁን እንዲህ ያለን አምባገነን የሆነ ቦታ የሆነ ፍጅት ሲፈጽም ከፍትህ መነሳት ቢያቅተን ከሞራል መነሳት ቢያቅተን ነግበኔን መሳታችን በጣም የሚያሳዝን ነገር። ባለፉት ሰባት ዓመታት የሆነው ግን ምንድን ነው ል የፈረቃ ፍጅት ነው። ሌላ የምትጠቅሰው ነገር እኮ የለም። ሌላ የምትለው ነገር እኮ የለም። በቃ የፈረቃ ሰቆቃ ነው። በፈረቃ ተፈጅተናል። በፈረቃ የተፈጀነው ደግሞ በፈረቃ ከአገዛዙ ጋር እንቆም ስለነበር ኦር በፈረቃ አገዛዙን በዝምታ እንተባበረው ስለነበር የሆነ ቦታ የሚካሄድ ግድያ የሁላችን ግድያ ነው ብለን ቢሆን ያ አይሆንም ነበር። አሁን ያልሆነው ላይ ለማተኮር አይደለም። አሁን ይሄ ነገር ይሄ ጉዞ እንዲያከትም ይረዳል ብዬ ከማስበው ነገር አንዱ ኢንጀስቲስ ኤኒዌር ኢዝ ኢንጀስቲስ ኤቭሪወር የሚልን መረዳት ማምጣት መቻል እሱ አንዱ ነው ሰው በፈረቃ ተፈጅተናል ይበቃናል ውድ ተማሪዎች ነን ግን እየተማርን ደግሞ ነው ሰው ብንዘገይም ብዙ ዋጋ ብንከፍልበትም ግን ተምረናል ማለት የምንጀምርበት አንድ አጋጣሚ አድርጌ እመለከተዋለሁ አንድ